በመንግስት ተቋማት የሚሰጡ አገልግሎቶችን ቀልጣፋ በማድረግ ለተገልጋዩ ማህበረሰብ ጥያቄ ተገቢውን ምላሽ በመስጠትና የተሻለ የአሰራር ስርዓት ለመዘርጋት ትኩረት ተሰጥቶ እየተሰራ መሆኑን የቢሮው ኃላፊ አቶ አስራት አዳሮ ተናግረዋል። ተገልጋዩ ያለ እንግልት አገልግሎት የሚያገኝበትን አሰራር ለመፍጠር እንደ አገር የሪፎርም ስራዎች ብዙ የተለያዩ ስራዎች እየተሰሩ ነው ያሉት ከዛ በፊት ከነበረው ሪፎርም ስራዎች ከዛ በፊት ከነበረው አሰራር ለየት ባለ ሁኔታ በየደረጃው አንድ ሁሉም ተቋማት ገብቶ የሚወጡበት ሳይሆን በየደረጃ እየገቡ ይህንን የሪፎርም ስራ ተግባራዊ የሚያደርጉ ተቋማት ተለይቷል። በሪፎርም ትግበራው የመጀመሪያው ምዕራፍ ስምንት ተቋማት የተካተቱ ሲሆን በቀጣይ ሁሉም በለውጡ ማዕቀፍ ውስጥ የሚመሩ ይሆናልም ነው ያሉት አቶ አስራት። የተለያዩ ሀገራትን ተሞክሮ በመቀመር ከሀገሪቱና ክልላዊ ነባራዊ ሁኔታዎች ጋር በማጣጣም የሲቪል ሰርቪስ ሪፎርም ፍኖተ ካርታ ሰነዶች መዘጋጀታቸውንም አቶ አስራት አስረድተዋል። ውጤታማ የሆኑ አሰራሮች ተዘጋጅተው ሰነዶች ተዘጋጅተው ሪፎርም መጽሐፎች ስትራቴጂዎች ተዘጋጅተው ስልጠና ለአመራሮች ሁሉ በአገር አቀፍ ደረጃ ተሰጥቷል። ፍኖተ ካርታ አዘጋጅተናል፣ ፖሊሲ አዘጋጅተናል፣ ስትራቴጂዎች አዘጋጅተናል። በእነዚህ ባዘጋጀናቸው የሪፎርም አሰራር ዙሪያ አጠቃላይ የክልሉ አመራር ባለፈው የሰለጠኑ እንደተጠበቀ ሆኖ አሁን ወደ ስልጠና ወደዚህኛ ወደ ሪፎርም ስራ የሚገቡ ስምንት ቢሮዎች አሉ። የመንግስት አገልግሎቶች ቀልጣፋና ፍትሐዊ የማይሆኑበት የአመለካከትና የተግባር ግድፈቶች በፈጻሚው እየተስተዋሉ ለተገልጋዩ ቅሬታ መንስኤ የመሆናቸውን ምክንያት በማድረግ አዲስ የአሰራር ድጋፍና ክትትል ስርዓት መዘርጋት ማስፈለጉንም ኃላፊው ተናግረዋል። አገልግሎት አሰጣጥ በጣም ወደኋላ የቀረ አገልግሎቶች፣ የመንግስት አገልግሎቶች በእጅ መንሻ የሚሰሩበት በጣም የተንቀራፈፉ በቢሮክራሲ የተተበተቡ አገልግሎቶች እንደነበሩ ህዝብን ያረካ አልነበረም ዜጎቻችን ወደ ልማት እንዲገቡ ለማስቻል አገልግሎቱ የተቀላጠፈ እንዲሆን ታስቦ ነው የመንግስት አገልግሎት አስተዳደር ፖሊሲ ተዘጋጅቷል ይህንን ችግር ይፈታልተ ከሌሎች ከተለወጡና ካደጉ አገሮች ጋር በማሰለፍ የበለጸገች አገር ለማድረግ በሁሉም ዘንድ ተነሳሽነት ተፈጥሯል ከዚህ አንጻር ቁርጠኝነቱ በአመራሩ አለ፣ ከላይ እስከ ታች የዝግጅት ምዕራፍ አለ፣ የትግበራ ምዕራፍ አለ፣ የማጽናት ወይም የማጠቃለል ምዕራፍ አለ። በእያንዳንዱ ደረጃ በሚሄዱበት ጊዜ ጠንካራ ጎኖቹን ሁለተኛ ላይ የሚገቡት የሚወስዱበት ደካማ ጎኖቹን እየቀረፉ የሚሄዱበት ሁኔታ ይኖራል። ሁለተኛም የሚገባው በእንደዚህ አይነት ሶስተኛም እንደዚህ አይነት ስለሚሄድ ምንም የመቆራረጥ ነገር የለውም ማለት ነው። ክትትልና ድጋፍ እያንዳንዱ ከበላይ አመራር ጀምሮ ከክልል ከክልል ርዕሰ መስተዳድር ጀምሮ የሚሄድበት ነው። በክልሉ ከሚገኙ የዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊዎች ያነጋገርናቸው በሰጡት አስተያየት ሪፎርሙ ከዚህ በፊት ለአገልግሎት አሰጣት ተግዳሮት የነበሩ ችግሮችን የሚፈታ መሆኑን ተናግረዋል። ይህን ሪፎርም ተግባራዊ ማድረግ ላይ በተገልጋዩ ዘንድ የሚነሱ በርካታ ቅሬታዎች የሚፈታ በተለይ ከጊዜ ከጉልበት ከወጪ አንጻር አጠቃላይ የሀገራዊ ለውጡን በተለይ ብልጽግናችን ለማረጋገጥ መንግስት የጀመረውን ጉዞ የበለጠ የሚያሳልጥ አሰራር ለመዘርጋት ትልቅ ድርሻ እንዳለው፣ ተገልጋዩ ከአንድ ቦታ ወደ ሌላ ቦታ እየሄደ የሚንገላታውን ነገር አሰራር በማስቀረት በዲጂታላይዝ በሆነ መንገድ ተገልጋዩ የሚፈልገውን ጥያቄ ምላሽ ሊሰጥ የሚችል አሰራር እንደሆነ በግሌ ለመገንዘብ ችያለሁ። ከዚህ በፊት በዘመድ በአዝማት በተለያየ መንገድ ገብቶ አገልግሎት አሰጣጥ ላይ ችግር የሚፈጥረው አሁን ፈተናው በገለልተኛ አካል ተሰጥቶ አልፎ አገልግሎት የሚሰጥ ስለሆነ ለየት ያለ የተሻለ አገልግሎት ያሰጣል የሚል እምነት ይዤ ነው እየርኩኝ ያለው በተለይ ከተገልጋዩ ጋር በጣም ቅጥኝ የሆነ ግኝት ያላቸው ሴክተር መስሪያ ቤቶች ላይ የሚሰሩ መንግስት ሰራተኞች ተገቢውን አገልግሎት ለሕብረተሰቡ ካለበሳቸው የተነሳ የሚነሱ በርካታ ቅሬታዎች አሉ። እነዚህ አሁን ምናልባት ይሄኛው የሪፎርሙ አተገባበር እንደዚህ አይነት ችግሮችን ይፈታል። በተለይ ህዝቡን የሚያማረሩ ከህዝቡ ያላስፈላጊ የሆነ እጅ መንሻ የሚቀበሉ አገልግሎትን በገንዘብ የሚቀይሩ አካላቶችን የለየ አሰራር ይዘረጋል የምል እምነት አለን። ሁሉም ራሱን ለዚህ ለሪፎርሙ ማዘጋጀት መቻል አለበት። ሕብረተሰቡ ደግሞ የሪፎርሙ ተግባራዊ እንዲደረግ የራሱን ድርሻ የሚጠበቅበት ነገር ማመቻቸት መቻል አለበትም። የመምሪያው ኃላፊዎቹ ለሪፎርሙ ተግባራዊነት የሚጠበቅባቸውን እንደሚወጡም አረጋግጠዋል። ፐብሊክ መምሪያን ጨምሮ ስምንት ተቋማት ሪፎርም የተካተቱ ሲሆን የተቋሙ ኃላፊዎች ታች የወረዳ ጽህፈት ቤት ኃላፊዎች፣ የስራ ሂደት አስተባባሪዎች ደረጃ በደረጃ ያሉት ይህንን ኃላፊነት ወስዶ ተግባራዊ ሲያደርጉ ውጤታማ እንሆናለን ብዬ ነው ማስበው። ይሄ ሪፎርሙ ተግባራዊ የሚደረግበት ሁኔታ ላይ ምን መደረግ አለበት ምለን ነገር ራሳችን እንደ መምሪያ የእኛን ድርሻ እንወጣለን። ከኛ ድርሻ ባሻገር ደግሞ ሌሎች ባለድርሻ አካላቶች የሚጠበቅባቸውን ድርሻ እንዲወጡ አስፈላጊውን ድጋፍ ለመስጠት በእኛ በኩል ይዘጋጀ ያለ ነው። የመንግስት አገልግሎትና አስተዳደርን ቀልጣፋና ውጤታማ በማድረግ ለክልላዊ የልማት ግብ ስኬት ጉልህ አስተዋጽኦ የሚያደርግ ሲቪል ሰርቪስ ለመገንባት የተጀመሩ ጥረቶችን እውን ለማድረግ የሁሉም ባለድርሻ አካላት ሚና የጎላ መሆኑን አቶ አስራት አዳሩ አስገንዝበዋል።